ሰላም ጤና ይስጥልን። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊው የአባይት ዜናዎቻችን መሰናዶ ነው። ከዜናዎቹ ጋር ደስታ ወንድም ነኝ፣ አብራችሁን ቆዩ። የህብረተሰቡን የመልካም አስተዳደር ችግሮችን በመፍታት የተለያዩ ልማቶችን ለማፋጠን በጋራ መስራት እንደሚገባ ተገለጸ። በጉለሌ ክፍለ ከተማ አስተዳደር በ2018 አንደኛ ሩብ ዓመት የተፈቱ የመልካም አስተዳደር ችግሮች ዙሪያ ከነዋሪው ማህበረሰብ ጋር የፓናል ውይይት ተካሂዷል። የጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት ከክፍለ ከተማው የመልካም አስተዳደር ቅሬታና አቤቱታ ጽህፈት ቤት ጋር በጋራ በመሆን በክፍለ ከተማው አስተዳደር የተፈቱትን የመልካም አስተዳደር ችግሮችን ምልከታና ቃለመጠይቅ በማድረግ በተጨባጭ መፈተታቸውን በመፈተሽ የህብረተሰቡን ተጠቃሚነት ለማረጋገጥ የተሰራ ዘጋቢ ፕሮግራምን መነሻ ያደረገ የፓናል ውይይት ከነዋሪው ማህበረሰብ ጋር አካሂዷል። በፓናል ውይይቱ ላይ በተለያዩ ወረዳዎች ለብዙ ጊዜ የመሰረተ ልማት የመልካም አስተዳደር ጥያቄ የነበሩ ችግሮች የተፈቱበትን አግባብና የነዋሪዎችን ምላሽ የያዘ ዘጋቢ ፕሮግራም ቀርቧል። የጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ እንደተናገሩት የተለያዩ የኮሚኒኬሽን ተግባራትን በማሳለጥና የመንግስትን አሰራር በማስጠበቅ የህብረተሰቡን ተጠቃሚነት ማረጋገጥ የሚገባ ሲሆን በአስፈጻሚ አካላትና በነዋሪዎች መካከል የሚነሱ ጥያቄዎችን እየፈቱ በመሄድ የጋራ መግባባት መፍጠር እንደሚገባ አስገንዝበዋል። የጉለሌ ክፍለ ከተማ የመልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት ኃላፊ አቶ እንደሻው ምንችል በበኩላቸው በ2018 በአንደኛው ሩብ ዓመት ተቋሙ በርካታ የመልካም አስተዳደር ችግሮችን የፈታ ቢሆንም አግባብነት ያላቸውን ጥያቄዎች በመለየት የማህበረሰቡን ተጠቃሚነት ለማረጋገጥ በየደረጃው ከሚገኙ አመራሮችና አስፈጻሚ አካላት ጋር በጋራ እንደሚሰራ ተናግረዋል። የውይይቱ ተሳታፊዎችም ተፈቱ የተባሉ የመልካም አስተዳደር ችግሮችን በተጨባጭ ለማረጋገጥ የተሰራው ዘጋቢ ፕሮግራም እንዳስደሰታቸው ገልጸው በቀጣይም እንደዚህ አይነት ተግባራትን አጠናክሮ በመስራት ሊታዩ የሚገባቸው የመልካም አስተዳደር ችግሮችን አመላክተዋል። የማህበረሰብ አቀፍ ጤና መድህን አገልግሎቶችን ተደራሽ ለማድረግ ልዩ ትኩረት ሰጥቶ መስራት እንደሚገባ ተገለጸ። የጉለሌ ክፍለ ከተማ አስተዳደር የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ አፈጻጸም ያለበትን ደረጃ ከዘርፉ ባለሙያዎችና ባለድርሻ አካላት ጋር ግምገማ አድርጓል። በግምገማው ላይ የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ኃላፊና የዋና ስራ አስፈጻሚ ተወካይ አቶ ሀብታሙ ደረጀ እንደገለጹት መንግስት የነዋሪዎችን ኑሮ ለማሻሻልና ጤንነቱን ለመጠበቅ በርካታ እቅዶችን አውጥቶ ከሚሰራባቸው ጉዳዮች መካከል የማህበረሰብ አቀፍ ጤና መድህን አንዱ ሲሆን ለተጠቃሚው ግንዛቤ በማስፋት በትኩረት መስራት ላይ ሁሉም የበኩሉን ኃላፊነት ሊወጣ እንደሚገባ አስገንዝበዋል። የጉለሌ ክፍለ ከተማ ጤና ጽፈት ቤት ኃላፊ ወይዘሮ ሄለን አሰፋ በበኩላቸው የጤና መድን አባላት ምዝገባ በተሻለ መልኩ ውጤት እንዲመጣ አስተዋጽኦ ያበረከቱትን አካላት አመስግነው ማህበረሰቡ አቅምን መነሻ ያደረገ ያከፋፈል ስርዓትን በመጠቀም የምዝገባ ጊዜው አጭር መሆኑን ተረድቶ በሚኖርበት ወረዳ ጤና ጣቢያ በመሄድ ነባር አባላት እድሳትና አዲስ ምዝገባ ማድረግ እንደሚገባ አሳስበዋል። ኃላፊዋ አክለውም አባልነታቸውን በወቅቱ ማደስ እንደሚኖርባቸውና ህብረተሰቡ ራሱና ቤተሰቡን ካልታሰበ የድንገተኛ ወጪ ለመጠበቅ የማህበረሰብ አቀፍ ጤና መድን አባል መሆን እንደሚገባ መልእክታቸውን አስተላልፈዋል። የቁም እንስሳት ነጋዴዎች በህግና ስርዓት ዙሪያ በቂ ግንዛቤ እንዲኖራቸው ማድረግ እንደሚገባ ተገለጸ። የጉለሌ ክፍለ ከተማ ንግድ ጽህፈት ቤት የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴር ባወጣው አዋጅ ቁጥር 819 ህዝባር 2006 ዙሪያ ለሸጎሌ የቁም እንስሳት ነጋዴዎች የግንዛቤ ማስጨፈጫ ስልጠና ሰጥቷል። የጉለሌ ክፍለ ከተማ ንግድ ጽህፈት ቤት ኃላፊ አቶ ዮሐንስ ነጋሽ እንደተናገሩት የቁም እንስሳት የግብይት አዋጅ ቁጥር 819 ህዝባር 2006 የግብይት ተሳታፊ ከሆኑ አምራቾች፣ አድላቢዎች ላኪዎች፣ ቄራዎችና ልኳንዳ ቤቶች ውጪ ያለው አካል በግብይቱ ስርዓት እንዲሳተፉ የማይፈቅድ መሆኑንና ከግብይት ማዕከላቶች የቁም እንስሳት ግብይት ሲፈጸም ከተገኘም እንስሳቱ እንደሚወረሱ፣ ግለሰቡን በእስራት እንደሚቀጣ በህግ መደንገጉን አስገንዝበዋል። በአዋጁ እንደተቀመጠው ፈቃድን ለደላላ ወይም ለሌላ አካል አሳልፎ መስጠት ቢያንስ እስከ አራት ዓመት እና እስከ 150 ሺህ ብር እንደሚያስቀጣ አስገንዝበው ያለፈቃድና ከግብይት ማዕከላት ውጭ ሲገበያይ በተገኘ አካል ላይ ደግሞ ሁለት አመት እስርና 30 ሺህ ብር እንደሚያስቀጣ አቶ ዮሐንስ ተናግረዋል። በተመሳሳይ ዜና የጉለሌ ክፍለ ከተማ ፍትህ ጽህፈት ቤት በሰው መነገድና ሰውን በህገ ወጥ መንገድ ድንበር ማሻገር ወንጀልን በመከላከል ዙሪያ ለተለያዩ የህብረተሰብ ክፍሎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠናው የጉለሌ ክፍለ ከተማ ፍትህ ጽህፈት ቤት ኃላፊ አቶ አስማማው ፈቃዱ እንደተናገሩት በህገ ወጥ መንገድ ሰውን ከሀገር ወደ ሀገር ማዘዋወር ለአስከፊ እንግልትና ስቃይ እያደረሰ በመሆኑ ድርጊቱን በማውገዝ ህጋዊ አሰራርን ማስፈን የሁሉም ዜጋ ኃላፊነት መሆኑን ገልጸዋል። ህገ ወጥ የሰዎች ዝውውር በዜጎች ስነልቦናዊ፣ አካላዊ እንዲሁም ማኅበራዊና ኢኮኖሚያዊ ጉዳቱ ከፍተኛ መሆኑን በመጠቆም ዜጎችን በመታደግ ረገድ ሁሉም ማኅበረሰብ ኃላፊነቱን ሊወጣ እንደሚገባ አስገንዝበዋል። የተቋማት ቅንጅታዊ አሰራርን ማጠናከር በሁሉም ዘርፍ ውጤታማ ስራዎችን ለመስራት እንደሚያስችል ተገለጸ። የተቋማት ቅንጅታዊ አሰራር በሰባት ክላስተር ተደራጅቶ ተግባሩ እንዲመራ በሚያስችል ማንዋል ላይ የክፍለ ከተማ የክላስተር አስተባባሪ አመራሮች በተገኙበት ውይይት ተደርጓል። በቀረበ ማንዋል ላይ የተቋማት የክላስተር ደረጃም ኦልፍ፣ ደጋፊና ባለዘርፈ ብዙ ተብለው የተፈረጁ ሲሆን የክላስተሮቹ አደረጃጀት ተግባርና ኃላፊነትን በዝርዝር ቀርቧል። የክፍለ ከተማው መልካም አስተዳደር ቅሬታና አቤቱታ ጽህፈት ቤት ኃላፊ አቶ እንደሻው ምንይችል ተቋማት ቅንጅታዊ አሰራር ለውጤታማ ተግባር ወሳኝ መሆኑን ጠቁመው በማኑዋሉ አተገባበር ላይ ለክላስተር አስተባባሪ አመራሮች ስልጠና ሰጥተዋል። በውይይቱ ላይም የአገልግሎት ጥራትና ተደራሽነት፣ የመልካም አስተዳደር፣ የሀብት አጠቃቀምና ማዘጋጃ ቤታዊ ስራዎችን በቅንጅት ከመስራት አኳያ ሀሳቦች የተነሱ ሲሆን የክላስተር አስተባባሪዎች በማኖሩ ላይ ሀሳብና አስተያየታቸውን። ሳምንታዊ የአባይ ዜናዎቻችን ጥንቅር ይህን ይመስል ነበር። ሳምንት በሌሎች ዜናዎች እስከምንገናኝ መልካም ሳምንት። ለበለጠ መረጃ ማህበራዊ ድረገጾቻችንን ይከታተሉ።